ሰላም ሰላም ውድ የዘመን ስፖርት መረጃ ተከታታዮች እንዴት ናችሁ? ዕለተ ሰንበት ማለዳ ዘመን ስፖርት የሳምንቱን የተመራረጡና አዳዲስ የስፖርት መረጃዎችን ይዞ ተመልሷል። አብራችሁኝ እንድትቆዩ በመጋበዝ ይህንን ቻናል እስኪ ሁላችሁም ሰብስክራይብ በማድረግ እንድናሳድገው ጋብዛል ስፖርታዊ መረጃዎችን በጥራትና በተሻለ አቀራረብ ለማቅረብ ይረዳን ዘንድ የእናንተ ድጋፍ ወሳኝነት አለውና እስኪ ሁላችሁም ሰብስክራይብ፣ ላይክ እና ሸር ማድረጋችሁን አትርሱ። እንግዲህ በዛሬው ስፖርታዊ መረጃዎች በአውሮፓ ታላላቅ ሊጎች የተደረጉና ሊደረጉ የተቃረቡ የዝውውር መረጃዎች አሉ። በተለይም የአርሰናልና የማንችስተር የማንቸስተር ዩናይትድ ደጋፊዎች ልትሰሟቸው የምትፈልጓቸው ስፖርታዊ መረጃዎችን በማራ አቀራረብ ወደ እናንተ አደርሳለሁ። ሄር ዊ ጋው አርሰናል ባለፈው አመት በድጋሚ የፕሪሚየር ሊግ ዋንጫ ናጣ ዘንድሮም በድጋሚ ተቃረበ። ነገር ግን አሁንም ሌላ አሳዛኝ ታሪክ በቻምፒየንስ ሊጉም በአስደናቂ እንቅስቃሴ ግማሽ ፍጻሜን ተቀላቀለ። ነገር ግን በግማሽ ፍጻሜ ጨዋታ በፓሪስ ሴንት ጀርሜን መሸነፉን ተከትሎ አሁንም ከውድድሩ ተሰናበተ። ለሚኬል አርቴታና ለተጫዋቾቹ ያለ ዋንጫ አምስት ዓመት የመጓዝ ድካም። ታዲያ ቀጥሎ ምን ይመጣል? ወደሚቀጥለው ደረጃ ሊደርሱስ ይችላሉ? እና ቡድናቸውን ለማጠናከር ሲሞክሩ የትኞቹን ተጫዋቾች ይመለከታሉ። አርሰናል ለተከታታይ አምስት ዓመታት በሰሜን ለንደን በታዋቂው ክለብ አርሰናል ሱፐር ሚኬል አርቴታ ከተቀጠረበት ሰዓት ጀምሮ የአርሰናልን የተለያዩ ጣውረዶችን ቀስ በቀስ በማረም ለተስተካከለው ቦታ አድርሶታል። ይህ ወሳኝ የዝውውር ወቅት ይሆናል ተብሎ ይጠበቃል። በመጋቢት ወር ከአትሌቲኮ ማድሪድ ክለቡን የተቀላቀለው አዲሱ የስፖርት ዳይሬክተር አንድሪያ ቢየርታ ቁልፍ ሰው ሆኖ ተገኝቷል። አርሰናሎች በዚህ ዓመት ሊያሳኩ ያቀዷቸውን ቅላላ በዜሮ አባዝተው ካለምንም ዋንጫ ማጠናቀቃቸውን ካረጋገጡ በኋላ ቁጭት ውስጥ የገቡ ሲሆን የክለቡን የዝውውር እቅዶች ለአዲሱ የስፖርት ዳይሬክተር አንድሬ ቤርታ አሳልፈው ሰጥተዋል። በአስገራሚ ሁኔታ አንድ አጥቂ በኢላማቸው ውስጥ ቀዳሚ ሲሆን አሌክሳንደር ኢሳቅ፣ ቤንጃሚን ሴስኮ እና ቪክተር ዮኬሬሽ ሁሉንም በሚባል ደረጃ አርሰናል ይፈልጋል። ነገር ግን ቀደም ብሎ የቀዳቸውን አካል የነበረው አማካዩ ማርቲን ዙብሜንዲ ከሪያል ሶሴዳድ በትላንትናው ዕለት እለት የዝውውሩን ጉዳይ መጨረሳቸውን ይፋ አድርገዋል። ይህም ለአርሰናልና ለአርሰናል ደጋፊዎች እጅግ ወሳኝ የሚባል የመጀመሪያ ምዕራፍ ያደርገዋል። አርሰናል ዘንድሮ ሊያሳካቸው የሚፈልጋቸውን የዋንጫ ክብሮችን አንድም ሳያ ሳካ ወደ ቀጣይ ዓመት እንደ ቀጠሮ ይዟቸው ተላልፏል። ይህንንም የቀጣይ ዓመት እቅዱን ለማሳካት አዲስ የተቀጠረው የስፖርት ዳይሬክተሩ ኤንድሪያ በርታ ስራውን በተከላካይ አማካዩ ማርቲን ዙብሜንድን ወደ አርሰናል በማዘዋወር የመጀመሪያ ስራውንም ጀምረዋል። ምናልባትም ከዚህ በኋላ የሚፈልጋቸውን አይነት ተጫዋቾች ማስፈረም የሚችል ከሆነ የቀጣዩን አመት የአውሮፓ ሻምፒየንስ ሊግ፣ የእንግሊዝ ፕሪሚየር ሊግ እንዲሁም የተለያዩ ክብሮችን የሚያሳካበት ሰፊ ድል ይኖረዋል። አርሰናልም የክንፍ አጥቂ ይፈልጋል። በኮንትራት ላይ ወሳኝ ውሳኔዎች አሉ። በአርቴታ የምኞት ዝርዝር አናት ላይ ያለው የኒውካስል የፊት መስመር አጥቂ አሌክሳንደር ኢሳቅ ሲሆን ይህንን ስዊድናዊ ኢንተርናሽናል ከአርቴታ በተጨማሪ በሁሉም የስታፍ አባላት ድጋፍ አለው። ታማኒ የመረጃ ምንጮችን ጠቅሶ ቢቢሲ ስፖርት ባጋራው ዜናም አሌክሳንደር ኢሳቅ ወደ ለንደን ለመዘዋወር ክፍት እንደሚሆን ይጠበቃል። ምንም እንኳን ሌሎች አማራጮች ሊኖሩት ቢችሉም ሊቨርፑልም ለዚያ ዘጠኝ ቁጥር አጥቂ ከፍተኛ ፍላጎት እንዳለው እየ እየተነገረ ይገኛል። ሁሉም ፈላጊዎቹ ተመሳሳይ መሰናክል ውስጥ ሊገቡ ይችላሉ። ይህ መሰናክልም ለዝውውር የሚወጣበት ከፍተኛ ገንዘብ ነው። አርሰናሎች ኢሳክ ማስፈረሙ አብዛኛውን በጀታቸውን ያጠፋል የሚል ሀሳብም እየተነገረ ይገኛል። እንዲሁም ሌሎች ተጨማሪ ቦታዎችን ለማጠናከር የሀያ አምስት ዓመቱን ተጫዋች መሰናክል ሊሆንበት ይችላል። ኮንትራቱ ሊጠናቀቅ ሶስት ዓመት የቀረው አሌክሳንደር ኢሳቅ አይሸጥም በማለት ኒውካስል ዩናይትድ የአቋሙን እያሳወቀም ይገኛል። ኒውካስሎች ለሻምፒየንስ ሊግ ብቁ ከሆኑ እሱን ለማስፈረም ለሚታትሩት ክለቦች ሌላ ችግር ይጨምርባቸዋል። ነገር ግን እንደ ማንኛውም የዝውውር ሂደቶች የገንዘብ ንግግሮች አሉ። አርሰናል እስካሁን ኢሳቅን ለማዘዋወር በሩን አልዘጋም። አርሰናል የኢሳቅ አማራጭ ሌላ የተጫዋች ኢላማዎች አርሰናል ከኢሳቅን በተጨማሪ ሌላ የተጫዋች ኢላማዎች አሉት። እነሱም የአርቢ ላይብዚቹ ቤንጃሚን ሴስኮ እና የስፖርቲንግ ሊዝበኑ ቪክተር ዩኬሪሽ ናቸው። ቤንጃሚን ሴስኮ የረዥም ጊዜ ኢላማ ሲሆን ባለፈው ክረምት ክለቡን ለመቀላቀል ተቃርቦ ነበር። አርሰናል በጥር ወር እንደገናም ጠይቆታል። ነገር ግን የጀርመኑ ክለብ የመሸጥ ፍላጎት እንደሌላቸውና መድፈኞቹ በዚህ ክረምት ሊደረግ ከሚችለው ድርድር በፊት እነሱን መጠየቅ አልፈለጉም። የስሎቬኒያ ኢንተርናሽናል አልሴስኮ በዚህ የውድድር ዘመን 26 ግቦችን አስቆጥረዋል። ቀድሞውንም ባለፈው ዓመት ካስቆጠራቸው 23 ጎሎች መሻሻልን አሳይቷል። በ21 ዓመቱ በፋይናንሻልና ቴክኒካል እድገት ለአርሰናል ተስማሚ የሆነውን የእድሜ መገለጫ ያሟላል። ነገር ግን የአንድሬ ቤርታ ሹመት የዮኬሬሽን ፍላጎት ከፍ እንዲላስ ችሎታል። በቅርብ ሳምንታት ውስጥ ምንጮች እንዳሳወቁትም ለስዊድናዊ እንቅስቃሴ ትልቅ ውስጣዊ ድጋፍ እንዳለ እየተመለከተ ይገኛል። ሁለቱም ተጫዋቾች የመልቀቂያ አንቀጾች አሏቸው፣ ነገር ግን አመልካቾች ክለቦቻቸው ዝቅተኛ ክፍያ ለመደራደር ፍቃደኛ መሆናቸውን አሳይተዋል። በዚህ ደረጃ ላይ ምንጮች እንደሚጠቁሙት በዚህ ውድር ዘመን ሰላሳ ስምንት የሊግ ግቦችን ያስቆጠረው ዮኬሬሽ ከሁለቱ በጣም የተሻለ ፈራሚ ሊሆንም ይችላል ነገር ግን ቤርሳ ከመምጣቱ በፊት በፖርቹጋል የዮኬሬሽ ቅርጽ በፕሪሚየር ሊግ ወደ ከፍተኛ ደረጃ የዝውውር ሂሳብ ይቀየር ይሆን የሚል ስጋትን ፈጥሮ ነበር። በተመሳሳይም ከመጪ የውድድር ዘመን በፊት 27 ዓመቱ መድፈኑ ግምት ውስጥ በማስገባት የፋይናንሻል ችግርን ይፈጥራል። አርሰናል እንዲሁ የአትሌቲክ ቢልባኦ ኒኮ ዊሊያምስን እውነተኛ ኢላማ በማድረግ የክንፍ ተጫዋች አድርጎ ለማስፈረም ይፈልጋል። ስፔኖ ኢንተርናሽናል 58 ሚሊዮን ዩሮ የውል ማፍረሻ ሂሳብ አለው ነገር ግን ደመወዙ ክለቡ ትልቁ ገቢ ከሚያገኙ አንዱ ተጫዋች አድርገዋል። የቦርሻ ዶርትሙንድ የክንፍ መስመር ተጫዋች ጂሚ ጊተንስ በመድፈኞቹ ዘንድ ተወዳጅ ሆኗል። አርሰናል ከፓርቲ ሳሊባ እና ገብርኤል ማግሃሌሽ ጋር ካለው ንግግር በተጨማሪ ከአጥቂው ቡካዮሳካ ጋር አዲስ ኮንትራት ለመፈራረም እየተንቀሳቀሰም ይገኛል። በመጋቢት ወር ቢቢሲ ስፖርት እንዳስነበበው ክለቡ ከእንግሊዛዊ ኢንተርናሽናል ጋር መደበኛ ንግግሮችን ለመክፈት ፍላጎት እንዳለው ይፋ አድርጓል። ያ ሂደት አሁን ተጀምሯል። የ23 ዓመቱ ቡካዮሳካ በፕሪሚየር ሊጉ ጥሩ ክፍያ ከሚያገኙ ተጫዋቾች መካከል አንዱ በመሆን ስምምነት ላይ እንደሚደርስ ቀደምት ውይይቶች አውንታዊ ናቸው ተብሏል። ክለቡ ለማይልስ ሉዊስ ስኪል እና ኢትሳን ዋኒሪ የተሻሻሉ ኮንትራቶችን በአጀንዳዋናት ላይ አስቀምጧል። ከ18 ዓመት የአካዳሚ ተመራቂዎች ጋር ውይይት በማካሄድ ላይ ሲሆን ይህን ጉዳይ ለመፈጸምም አንድሪያ ቤርታ ግንባር ቀደም ነው። የሊያንድሮ ትሮሳርድ የወደፊት ዕጣ ፈንታም መፍትሄ ያስፈልገዋል ተብሏል። በዚህ ሲዝን ቆልፍ ሚና የተጫወተው የሰላሳ አመቱ ቤልጅየማዊ ኢንተርናሽናል በሚቀጥለው ክረምት ኮንትራቱ ያበቃል። ትሮሳርድ ስለ አዲስ ስምነት ድርድር አድርጓል፣ ነገር ግን በማንኛውም ስምነት ላይ እስካሁን ይፋ አልተደረገም። ስለዚህ በሚቀጥለው አመት የፊት አጥቂው ምንም ነገር ላለማጣት በሳውዲ አረቢያ ፍላጎት የሳቦ ትሮሳርድን መሸጥ ግምት ውስጥ መግባት ይኖርበታል። አርሰናል የቀድሞ ተጫዋቾችን በመሸጥ ወጪያቸውን ለማሟላት ይፈልጋል። ለብራዚላዊ አጥቂ ገብርኤል ጀሰስ የቀረበላቸውን ውል የማዳመጥ ፍላጎት ቢኖራቸውም በጥሩ ወር በ28 አመቱ ተጫዋች ላይ በደረሰበት የጉልበት ጉዳት ምክንያት መስማታቸውን አቁመዋል። ነገር ግን ክለቡ አሌክሳንደር ዜንቸንኮንም መሸጥ ይፈልጋል። ሌላኛው የግራ መስመር ተከላካይ ኪሬን ቲርኒም ይለቀቃል ተብሎ ይጠበቃል። አጥቂው ራሂም ስተርሊንግን በውሰት ከመጣበት ቼልሲ የሚመለስ ሲሆን ተከላካይ ኑኖ ታቫሬሽ እና አማካዮቹ ፋቪዮ ቬራ እና አልበርት ሳምቢ ሎኮንጋም ከአርሰናል ቤት ይለቃሉ የተባሉ ሌሎች ተጫዋቾች ናቸው። ማንቸስተር ዩናይትድ የአሌሃንድሮ ጋርናቾን የተጠየቀውን ዋጋ ጠርቷል። ሁለት የፕሪሚየር ሊግ ክለቦች ኒኮላስ ፔፔን እያሳደዱ ነው። ሌሮይ ሳኔ በባየር ሙኒክ ወደፊት ቆይታ አጠራጣሪ ሁኔታ ውስጥ ገብቷል። ማንቸስተር ዩናይትዶች የዓመቱን አርጀንቲኖ የክንፍ መስመር ተጫዋች ኤሌሃንድሮ ጋርናቾን በክረምቱ ለማስፈረም ለፈለጉት ቼልሲዎች 65 ሚሊዮን ፓውንድ እንዲያቀርቡ ነግረዋቸዋል። ኤቨርተንና ወልቭስም የቀድሞ የአርሰናሉን የፊት መስመር ተጫዋች ኒኮላስ ፔፔን የማስፈረም ፍላጎት አላቸው። የ29 ዓመቱ አይቮሪክ ኮስታዊ ኢንተርናሽናል በክረምቱ በቪያሪያል ቤት ኮንትራቱ የሚያልቅ ይሆናል። ይህ የ29 ዓመቱ ጀርመናዊ የክንፍ መስመር ተጫዋች ሊሮይ ሳኔም ወኪሉን ቀይሯል። ይህም በባየር ሙኒክ ቆይታውና በኮንትራት ማረዘሚያው ላይ ጥያቄ ምልክት ተደርጎበታል። ሊቨርፑል በክረምቱ ብዙ ወጪ በማድረግ አዲስ የግራ ተከላካይ፣ የመሃል ተከላካይና አጥቂ ለማግኘት በገበያ ላይ ይገኛል። ቸልሲዎች በውድድር ዓመቱ ላሳዩት አስደናቂ ብቃት በዚህ ክረምት አዲስ ኮንትራት ለማስፈረም ከ23 ዓመቱ ኢኳዶራዊ አማካኝ ሞይሴስ ካይሴዶ ጋር እየተነጋገሩ ይገኛሉ። ከዚህም በተጨማሪ የኤሲ ሚላኑ የክንፍ መስመር ተጫዋች ራፋኤል ሊኦን ለማስፈረም ንግግር የጀመሩ ሲሆን የሴሪያው ቡድን የ5 ዓመቱ ፖርቹጋላዊ ኢንተርናሽናል በ63.5 ሚሊዮን ዩሮ ለመልቀቅ ተዘጋጅተዋል። አርሰናል ከሪያል ማድሪድ ፍላጎት ጋር በተያያዘም ከፈረንሳዊ መሃል ተከላካይ ዊሊያም ሳሪባ ጋር አዲስ የኮንትራት ንግግር ጀምረዋል። መድፈኞቹ የ24 ዓመቱን ስፔናዊ ግብ ጠባቂ ጆዋን ጋርሺያን በተጠባባቂነት ለማስፈረም ተቃርበዋል። የ19 ዓመቱ የሰንደርላንድ አማካኝ ጆቤ ቤሊንግሃምም የ21 ዓመቱ ወንድሙን ጁድን በመከተል ወደ ቦርሻ ዶርትሙንድ ሊጓዝ ነው። ይህንን የ21 ዓመት በታች ኢንተርናሽናል ቦርሻ ዶርትሙንድ በ25 ሚሊዮን ፓውንድ ነው ለማዘዋወር ያቀዱ የማንቸስተር ሲቲ ኢላማ የሆነው ፍሎሪያን ዌርት ባየር ሙኒክን ለመቀላቀል ተስማምቷል። የቡንደስሊጋው ሻምፒዮና ለ22 ዓመቱ የባየር ሙኒክ አማካይ 87 ነጥብ 1 ሚሊዮን ዩሮ ለመክፈል ተዘጋጅቷል። ሬንጀርስ ስቲቨን ጀራርድን እንደ አሰልጣኝ ለመቅጠር እያሰቡ ሲሆን፣ ጋሪ ኦኔል፣ ሮብ ኤድዋርድስ እና ራስል ማርቲንም ግምት ውስጥ ገብተዋል። ዣቪ አሎንሶ ካርሎ አንቸሎትን በቤርናባው በአሰልጣኝነት የሚተኩ ከሆነ የዓመቱን የበርንማውዝና የስፔኖ የተከላካይ ዲን ሁጅሰን ወደ ሪያል ማድሪድ ለማምጣት ይፈልጋሉ። የ25 ዓመቱ የሊቨርፑልና አውራጓ አጥቂ ዳርዊን ኒኔዝ በሴሪያው መሪናፖሊ አጥቂውን ለማሻሻል ከሚፈልጉ አማራጮች መካከል አንዱ አድርገው ጠርተው አሜሪካዊ ጆን ቴክቶር አብረውት የነበሩት ዴቪድ ብሊትዘር እና ጆሲ ሃሪስን ለመግዛትና ክሪስታል ፓላስን ለመቆጣጠር ንግግር ማድረግ ችለዋል። ነገር ግን ከኒውዮርክ ጀትስ ባለቤት ውዲ ጆንሰን ፉክክር ገጥሞታል። ሊቨርፑል በክረምቱ የ28 ዓመቱ ሉዊስ ዲያዝ አዲስ ኮንትራት አስመልክቶ ከኮሎምቢያ የክንፍ ተጫዋች ጋር ያለው ስምምነት በ2027 የሚያልቅበትን ስምምነት ተወያይቶበታል። ኖቲንግሃም ፎሬስት የ22ት ዓመቱን የሊቨርፑልና እንግሊዛዊ የመሃል ተከላካይ ጃሬል ኳንሳህን ለማስፈረም ኒውካስልና ኢንተር ሚላን ተቀላቅለዋል። ኖቲንግሃም ፎረስት የማንቸስተር ሲቲውን አማካኝ ጀምስ ምካቴን ለማስፈረም ፍላጎት አለው። ነገር ግን ይህ የ22 ዓመቱ እንግሊዛዊ በቶተናም እና በበየር ሙኒሽ ፈላጊዎች አሉት።